ባልና ሚስት በመኝታ ከተጣሉ ሴቶች ለሽማግሌ ሲቀመጡ በቃኝ ነው የሚሉት። ምክንያቱን አይናገሩም። የሚሉት ምንድን ነው? ብዙ ጊዜ ብዙ ጊዜ ለሽምግልና ተቀምጠን በቃኝ ካሉ ሌላ ነገር ነው ማለት ነው። ተናገሪ በቃኝ እንዲሁን፣ የእሱ ነገር በቃኝ። ምክንያቶች ምንድን ነው? በቃኝ እንደዚህ ነው የሚሉት ማለት ነው። አሁን አውሮፓውያን ባለትዳሮች በቃኝ እያሉ አስቸገሩ። በቃኝ እያሉ ሲያስቸግሩ ምን አደረጉ አይ በቃ እንግዲህ የአውሮፓ ዘር ሊቋረጥ ነው ምን እናድርግ ተባለ ምን እንቅጭንቅጩን አይደለም እንናገር በተለይ እዚህ ከተማ ይበዛል ይባላል ስራ ፈት እንዳትቆጡ እንጂ ስራ ፈት ደግሞ የበዛበት ምክንያት ሰው ቢያንስ አንዳንድ ሰው አሜሪካ አለው በቃ ስለዚህ ጎንደር ወጣት ያችን ብር ያስልካል ጥሩ ጥሩ ሱሪውን ለብሶ ፒያሳ ቁጭ ነው ተጎልቶ ዝም ብሎ ነፋስ ይቀበል መዋል ነው ማለት ነው ይህ ነውር እኮ ነው እንደ ቁንጫ በሰሩ ቁንጫ አደለ እንዴ? ሰዎቹን እየበገበገ እሱ ሲያብጥ ያድራል ማለት ነው። ሰዎቹ የሰው ደም እየመጠጠ ማለት ነው። መስራት አለበት። በእውነቱ ስንት ተቸግረው፣ በእውነቱ ማምላክን ከልቤ ነው። በስደት ያሉ ሰዎች ስንት ደም እንደሚያለቅሱ አታውቁ። ደም አልቅሰው ተሰቃይተው እንዲህ ሰዎቹ አሉ እኮ በእውነቱ። በየት የሃይማኖታቸው ለውጠው በልቡናቸው ክርስቶስን እየወደዱ ለቤተሰብ አሳልፋለሁ ብለው በልብሳቸው ክደው ሂደው ለእናቴ ያሳልፋለሁ ብሎ ባረብ ሀገር እየተሰቃዩ ከፎቅ እየተወረወሩ ያንን እዚህ እዚህ ቁጭ ብሎ ሱሪውን እየቀየረ ሸሚዝ ሸሚዙን እየቀየረ እዚህ ተጎልቶ እንደ ቁንጫ ቢበላ ሰዋል። መስራት አለባችሁ። እውነቴን ነው ማለት ማዘን ይገባል። እነዚህ ሰዎች ተገፍተው፣ በአሕዛብ ተገፍተው፣ ተሰቃይተው፣ ምራቅ ተተፍቶባቸው፣ ተቸግረው አይ እንግዲህ ሄጄ ሀገሬ ልረፍ ሲል እዚህ ያለው ሰው ገንዘቡን መጥምጦ መጥምጦ መጥምጦ ጨርሶታል። እንደባብ ማለት ነው። የት ይግቡ እነዚህ ልጆች? መጨረሻ ላይ አምላኬ የምን አድርጌ ነው ብለው የሚክዱ ባካችሁ፣ ሕሊና የሚያቆስል ስራ አንስራ ወገን የነት ባካችሁ፣ ሕሊናችሁ ንጹህ ይሁን። ባካችሁ፣ ሕሊና የሚነካ ስራ እንስራ። ታወከሞት በኋላ ህይወት አለ። አንብበናዋል፣ መቃብያን ከምታልፈው ዓለም ወደሚደነቅ ብርሃን ወደዛ ትሄዱ ዘንድ በጎ ስራን አዘጋጁ ነው የተባሉ ነው። መጽሐፍትን አንብቡ፣ የእናቴ ልጅ እነሆ ሃይማኖት የሌላቸው ሰዎች ክፉዎች ሰዎች ምንጊዜም ወጥ ሆነን ደግ ስራ እየሰራን በአንድ መስመር የምንሄድ ሲሆን፣ ህሊናው እየወቀሰው እየወቀሰው ሲ አሁን ምን ተጠቀምኩ ሰር፣ አሁን ምን ተጠቅቁ፣ ክፉ አሁን ምን አለኩ ብሎ ወደ እናንተ እምነት ህሊና ወቅሶ ይመልሰው ይሆናልና በምትኖሩባት መሬት እነሆ በጎ ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ምን እንቅጭንቅጭን አይደለም የምንናገረው። በተለይ እዚህ ከተማ ይበዛል ይባላል፣ ስራ ፈት እንዳትቆጡ እንጂ ስራ ፈት ደግሞ የበዛበት ምክንያት ሰው፣ ቢያንስ አንዳንድ ሰው አሜሪካ አለው አሉ፣ በቃ ስለዚህ፣ ጎንደር ወጣት ያችን ብር ያስልካል፣ ጥሩ ጥሩ ሱሪውን ለብሶ ፒያሳ ቁጭ ነው። በቃ ተጎልቶ ዝም ብሎ ነፋስ ይቀበል መዋል ነው ማለት ነው። ይህ ነውር እኮ ነው። እንደ ቁንጫ በሰው ቁንጫ አደለ እንዲህ ሰዎቹን እየበገበገ እሱ ሲያብጥ ያድራል ማለት ነው። ሰዎቹ የሰው ደም እየመጠጠ ማለት ነው። መስራት አለበት በእውነቱ ስንት ተቸግረው፣ በእውነቱ ማምላክን ከልቤ ነው። በስደት ያሉ ሰዎች ስንት ደም እንደሚያለቅሱ አታውቁ። ደም አልቅሰው ተሰቃይተው እንዲህ ሰዎቹ አሉ እኮ በእውነቱ፣ በየት በየት ይህ ሃይማኖታቸው ለውጠው በልቡናቸው ክርስቶስን እየወደዱ ለቤተሰብ አሳልፋለሁ ብለው በልብሳቸው ክደው ሂደው ለእናት ያሳልፋለሁ ብሎ በአረብ ሀገር እየተሰቃዩ ከፎቅ እየተወረወሩ ያንን እዚህ እዚህ ቁጭ ብሎ ሱሪ እየቀየረ ሸሚዝ ሸሚዙን እየቀየረ እዚህ ተጎልቶ እንደ ቁንጫ የሚበላ ሰዋል። መስራት አለባችሁ። እውነቴን ነው ማለት ማዘን ይገባል። እነዚህ ሰዎች ተገፍተው በአሕዛብ ተገፍተው ተሰቃይተው ምራቅ ተተፍቶባቸው ተቸግረው፣ አይ እንግዲህ ሂጄ ሀገሬ ልረፍ ሲል እዚህ ያለው ሰው ገንዘቡን መጥምጦ መጥምጦ መጥምጦ ጨርሶታል። እንደባብ ማለት ነው። የት ይግቡ እነዚህ ልጆች? መጨረሻ ላይ አምላኬ ምን አድርጌ ነው ብለው የሚክዱ ሁሉ አሉ። ክደው እኔ እውነት ነው እንዲ ግል አምሳ ብር ጥላ ሰጥቷል። እንኳን አምሳ ብር አምሳ ኳትሪሊየን ብትሰጡም ለእግዚአብሔር ቁም ነገሩ አይደለም። ቁም ነገሩ ሰው መሆን ነው። ቁም ነገሩ መመለስ ነው። ቁም ነገሩ ኃጢአትን በቃይ ማለት ነው። የመዳን ቀን ዛሬ ነው። አሁን ተመለሱ። ማትመለሱ ከሆነ እግዚአብሔር የቸርነቱን በር ይዘጋል። እንዲ አትረዱ አታስተውሉ። እንዲ አይ ድረስ እኮ ነው እግር እስቲ ቆይ እግርን እግሩን ሰው ከቁርጭምጭምቱ ላይ ብንቆርጠው ዝቅ ይላል ከፍ ይላል? አቤት ከጉልበቱ ላይ ብንቆርጠውስ? አወገቡ ላይ ብንቆርጠውስ? አንገቱ ላይ ብንቆርጠውስ? ይኸውላችሁ እናንተ አይገባችሁም መሰለኝ። ዙሪያውን እየተከረከምን እያለቅን እኮ ነው። እየተከረከምን እየተከረከምን የግጥህ አንገት ድረስ ነው የምትሉት አሁን ለምንድነው? ማን መለሰው? አንገታችሁ ሲቆረጥ ነው የሚገባችሁ። እና ንስሐ አሁን ካልገባችሁ መቼም አትገቡ። እና በእግዚአብሔር ቸርነት እያመካኘን ልባችን እንዲደነድን ሲደረግ ያመካኘንበት ቸርነት መከልከል ይጀምራል። ትፈቅድኑ ታስተአብዶ ለእግዚአብሔር በብዝሃ ምሕረቱ ወበኦሆ ብሂሎቱ፣ አንተ ሞኝ ሮሚ ምዕራፍ ሁለት ላይ ቅዱስ ጳውሎስ ሲናገር ማንተ ሞኛ ሞኝ ምን ሆነ ነው እግዚአብሔር ቀላያትን በማፍሰሱ ብርሃናትን በማመላለሱ ነፋሳትን በማንፈሱ እሽ በጎ በማለቱ ቸራ አንግቶ በማሳደሩ ቸራ ውሎ በማስመሸቱ እድሜ በመቀጠሉ በዝናብ ስላበቀለልህ በፀሐይ ስላበሰለልህ ስለመገበ ውለ ስለገባ ተኝተ ስለወጣ እግዚአብሔር ቸር ነው እንጂ ሞኝ መሰለ ይላል ቅዱስ ጳውሎስ። ስለዚህ ኢትወስክ ኃጢአተ በዲበ ኃጢአትከ እንዘ ትብል መሐሪ ውእቱ እግዚአብሔር። ሲራክም መጽሐፈ ሲራክ ምዕራፍ አምስት ላይ እግዚአብሔር ቸር ነው እያልክ በኃጢያት ላይ ኃጢያትን አትጨምር ብሎ ይነገራል። ይሄ ነው እድል ታጣ የሚባለው፣ እዚህ ላይ ነው ከቃሉ ጋር ናቸው። አሁን ወጣቱ ቤተ ክርስቲያን የመምጣት ችግር የለበትም፣ የመጸለይ ችግር የለበትም፣ በጽዋ ማህበራት የመሰብሰብ ችግር የለበትም፣ ብር የመስጠትም ችግር የለበትም፣ የማስተባበር ችግር የለበትም፣ በዓል የማክበር ችግር የለበትም ታቦታትን በምንጣፍ አንጥፎ የማስኬድ ችግር የለበትም። እልል የማለት ችግር የለበትም። ሰንደቅ ዓላማ ሰቅሎ መንገዶችን የክርስቲያን ሀገር ማስመሰል ችግር የለበትም። ግን ኃጢአቱን መልቀቅ ግን አይፈልግም። ያንን መልቀቅ አለብን። ከዚያ መፋታት አለብን። ልማዳችንን ከዛሬ ጀምሮ ቆርጠን ለመጣል መለማመድ አለብን። ይህ ምን ማለት ነው? ክርስቲያን ብንሆንም ከኃጢአታችን ካልተፋታን የስም ክርስትና ስላለንና ቤተ ክርስቲያን ውስጥ ብዙ ዓመት ስለኖርን መንግሥተ ሰማያት ልንገባ ግን አንችልም። መፋታት አለብን። ከማን ጋር? ከኃጢአታችን መፋታት አለብን። መጥበቅም እንፈልጋለን፣ ኃጢአቱንም መተው አንፈልግም። ማለት አሁን የዛሬው ወጣት ጠባዩ እንደዚያ በአብዛኛው ከኦርቶዶክስ ውስጭ ያሉት አዳራሾች ይህንም የሚያለማምዱ ኃጢአትህን እንዳያስክ እግዚአብሔር ያጸድቃል። በፍጹም ውሸት ኃጢአቴ እ ለኃጢአቴ ጠበቃው እግዚአብሔር ነው፣ ተጠያቂ እግዚአብሔር ነው። ውሸት። ኃጢአቴን ይዞ ሲኦል መውረድ አንድ ምርጫ ነው፣ ተናዞ ገነት መግባት አንድ ምርጫ ነው። ኃጢአቴን እንዳያፉ እግዚአብሔር በቸርነቱ ሸፍኖልኝ መንግሥተ ሰባ እገባል። የለም፣ እንደዚህ ያለ ነገር የለም። ልዩ ለይታችሁ ውጡ ነው የሚለበውነቱም ማለት ሰውነታችሁ የክርስቶስ አካል እንደሆነ አታውቁምን? እንኪያ የክርስቶስን አካል የዘማዊ አካል ልታደርጉት ትፈልጋላችሁን? እነሆ እናንተ የእግዚአብሔር ቤተ መቅደስ ናችሁ። ይታምሩ ነው ከማንተ ታቦቱ ለመንፈስ ቅዱስ። እንግዲህ የእግዚአብሔር መቅደስ እናንተ ከሆናችሁ የእግዚአብሔር መቅደስ የጣዖት ቤት ልታደርጉት ትወዳላችሁን? ማንም እንግዲህ የእግዚአብሔር ቤተ መቅደስ ቢያፈርስ፣ እግዚአብሔር ደግሞ እሱን ያፈርሰዋል። ሰውነትህ የእግዚአብሔር መቅደስ ነው። ያንን በኃጢአት ትዳር ይዘህ ከዲያብሎስ ጋር የውሽማ ጋብቻ ይዘህ ሁለቱንም ይዞ እንደዚህ ነው። ሲያጣ እግዚአብሔር እግዚአብሔር እግዚአብሔር ይላል። ሲሞላለት እዛ ይለው ሌሊት ኪዳን ላይ ወይንም ሌሊት ሌሊት ቁልፍ ያዡ ካህን ከመክፈታቸው በፊት በሩ ላይ ቆሞ ክፈትልኝ ብሎ ከዘበኛ ጋር የሚጨቃጨቅ ሰው ታገኛላችሁ። ለምን ተዘጋ እንግባም ይሉ ከዛ ከነጋ በኋላ መሳለም ያቆማል። ሥራ ሲያገኝ ቢዚ ሆንኩ ይላል። ሥራ በዛብኝ ይላል። ለሰጠው ለእግዚአብሔር የምስጋና ጊዜ ያጣል። እግዚአብሔር ሰጥቶ ይታሰበናል። ተመዘንከ የነው ሚዛን አያችሁ። ሰይጣን በሰው ልጆች ተፈጥሮ ላይ የሚያስቀምጠው ነገር ቢኖር ጭንቀት ነው። የእግዚአብሔርን ስጦታ ከማሰብ ይልቅ ማጣታችንን ብቻ እያሰብን እንድናላዝን ያደርጋል። ይሄኮ ነው አዳምና ሄዋን ጋር መጥቶ እግዚአብሔር ሁሉን ሰጥቶ የከለከላቸውን በለስ አጉልቶ አወራ። ስለ በለስ አወራ። በጣም አስፋፍተው ያወራው ስለ በለስ ነው። ሰይጣን አይ አረ የተሰጠኝ ይበቃኛል በለው። ሰይጣን ወደ አንተ ሲመጣ ብዙ ሊጎል ይችላል። ያለህን ቁጠረው። ሳትጨነቅ ይነጋል። ጠዋት ደግሞ የቀደደው የተቀደደውን እግዚአብሔር ይደፍናል። ስሙ የተመሰገነ ይሁን። ፈተናችን በጨመረ ቁጥር ድላችን ከፍ ይላል፣ ሽልማታችን ከፍ ይላል። ማን ስለሚሰጠን? እግዚአብሔር። ክብርና ምስጋና ለስሙ ይሁን። መከራን የሚያሳልፍ የሚያሻግር፣ በበረከት የሚሞላ ጭንቀታችንን የሚያውቅ እስክንጠይቀው የማይጠብቅ ክብርና ምስጋና ለስሙ ይሁን። ስለዚህ ትንንሽ ክፍተቶችን ሰይጣን እንዳያሰፋው ዝጉት። ምሬት እንኳን ካለ እንባችንን ወደ ማን እናድርገው ወገኖቼ እግዚአብሔር እንባን የሚያብስ መጽሐፍ የሰራዊት ጌታ እግዚአብሔርን እንባን ሁሉ ከአይኖች ላይ ያብሳል ይላል እንባን አባሽ ነው እግዚአብሔር አያችሁ እንባን አባሽ ክርስቶስን የሰማ ሁሉ ጓዳው እንደማይደርቅበት ያበሰረች አማላጅነቷ የማይለየን በመስቀል ስር የተሰጠችን ዋኖቻችን አሉ እኛ እንዴት እንደምንጸድቅበት እናውቃለን ስለዚህ ከዛ ቤት የሚነገረውም የማጣጣል ነገር አትስሙ ቀምሳችሁ ይሁት የደብረ ሊባኖስን ጸበል የተክልዬና አንዱን ብርጭቆ ጠጡት፣ ከጥቅስ ከምዕራፍና ቁጥር በላይ ነው። ዛሬ ኩላሊት ለማስቀየር ዶላር አይበቃም አይደል? የቅዱስ ጊዮርጊስ አንድ ኩባያ ጸበል ግን ፌለሪቲውን ዜሮ ያደረገዋል አይደል? ወድቃል የተባልክ ትነሳለ። ትሞታለ የተባልክ ሕይወት ታገኛለህ። በሚሊየን በቢሊየን የእኛናት እናት ወላዲት አምላክ እመብዙሃል፣ ፈጥኖ ደራሿ፣ ጭንቃ መላዧ የብርሃን ናት ሙሉነሽ፣ እማዋዬሽ፣ አቤት እምዬ፣ ስምሽ ብዙ ክብር ግባሽና እቴ እመቤቴ፣ ላዲታሙ እቺ ስመ ብዙ እንዲህ እያሏት ትደርስላቸው ነበር። ምጡ ሲመጣ ማርያም ማርያም ወልድ ወይ ወለደች። ወዲያው ገና ሲወጣ የምየን ድምፅ ይሰማል። የምየን ያውቃታል። ጀነት ዛሬ ገና ወገቧን ያዝ ያዝ ሲያደርገው ሃሎ አምቡላንስ ቶሎ ድረስ ቃይ ናቶ ካጭላል ይሄዳል። ላጥ ያደርገዋል በቃ ሲል ምላጭ ነው የሚያዩ የተወለደው ምላጭ እናቱን አባቱን አገሩን የሚላጭ ወገኑን የሚላጭ መጨረሻው ምላጭ። እግዚአብሔር ያጥናሽ እናት ሀገር ኢትዮጵያ። ወልደው ባታል አምጣው ወልደው ባታል እናቶች ታጠቅመው አነሆ ዙፋኑ ሳት ነብልዳልነሆ ሳትነው ዙፋኑ ንላላዙዙፋኑ አንግላዙኑ ት ነውዙኑ ውበት በጤንነትና በእርጅና በሞት ይደቅመል። በውበት ያሸነፋችሁበት ጊዜ ለጥቂት ጊዜ ነው። ውበታችሁ ሲሸነፍ የተጣላችሁ ሆናአላችሁ። ገንዘብ የተሻለ ገንዘብ ሲመጣ ወይም ጥሎ ይሄዳል ወይም እንሄዳለን። አእምሮ፣ እውቀት፣ ተናግሮ መደመጥ እሱን ማድረግ የማንችልበት እርጅና ይመጣል፣ ወይም የሚበልጠን አዋቂ መጥቶ እኛን ዝም ያሰኘን ነው። አእምሮ ኃይል ነው፣ ይጠፋል። ጉልበት፣ በጤና በሞት ይሻላል። መንግሥተ ሰማያት ግን ሁሉ ሃይ ማዕተባችሁ ሳይላላ መከራውን ታግሳችሁ ጥያቄያችሁን እንደያዛችሁ ተመስገን ተመስገን ብላችሁ ኑሩ። በምስጋና መካከል ይመጣና መላእክቱን ልኮ በበረከት ይሞላናል። ክብርና ምስጋና ለስሙ ይሁን። ለሚያመሰግኑት እግዚአብሔር ቅርብ ነዋ። ክርስቲያን አመስጋኝ ነው። የሚያመሰግነው ስላለው አይደለም። አምላክ ስላለው ብቻ አንተ ስላለህ ተመስገን የሚል ነው ክርስቲያን። ስለዚህ የታማኙ እግዚአብሔር ልጆች ታግሰው ይኖራሉ፣ ድል ያደርጋሉ። የእግዚአብሔር ልጆች የመሆን ምልክቱ ይሄ ነው። ከእግዚአብሔር ጋር መዋል ነው ባለ ድል የሚያደርገው። ጠብቁት እግዚአብሔርን። አንድ ቀን እግዚአብሔር ይመጣል። ባዶነታችንን ሊሞላ ይመጣል። ለብዙ ጥያቄዎቻችን መልስ ሊሰጥ ይመጣል። እግዚአብሔር ይጎበኘናል። ሰይጣን እኮ አንዴ ምሱን ያቀምሳል። ከዛ ውሻ አርጎ ነው የሚያኖረው እኮ ውሻ አርጎ። ሰይጣን የሚያመልኩ ሰዎች አሉ፣ ሱፍና ከረባት ያላቸው V8 ፕላቲኒየም መኪና የሚነዱ የሆነ ቀን ግን የሆነ የሚገብሩለት ነገር አለ። ፋንዲ እያበሉ ሲላቸው ሲበሉት አገኙአቸው ይሆናል። በልብስ አሳምሮ ከብት አርጎ ነው የሚያኖረው ሰይጣን። ክፉ ነው። እንዳሳመረ የሚያኖር እግዚአብሔር ብቻ ነው። በእነዚህ በሶስቱ ነው የምንፈተነው። ልብ ብላችሁ ስሙ። ከክርስቶስ ጋር በመሳፈራችን ብቻ ፈተና ይመጣል። በመሳፈራችን ብቻ አሁን ብዙ ጊዜ ዲያብሎስ የሚመስለን ጸሎተኛ ስንሆን፣ ጥሩ ክርስቲያን በመሆናችን መከራ የሚቀርልን እንዲመስለን ያደርጋል። ሰላሳ ቀን አርባ ቀን በመጸለያችን፣ በጣም ብዙ ጸበል በመጠማቃችን፣ ብዙ ገዳማት በመሳለማችን፣ ስለቆረብን መከራ የሚቀርልን ሁሉ ሊመስለን ይችላል። እግዚአብሔር ከኛ ጋር ስለሆነ መከራ የሚቀርልን ሊሆን ይመስለን ይችላል። እግዚአብሔር ከኛ ጋር ስለሆነ ሁለት ነገር ነው የሚሆነው የሚጠቅመን መከራ ከሆነ እንዲርቅልን የምንጠቀምበት መከራ ከሆነ ደግሞ እንፈርተን እንዳንሸሸው ጭምር ነው የሚያደርገው እግዚአብሔር ነው። እግዚአብሔር መከራ በማራክም በመከራ በመጥቀም ጭምር ነው የሚጠቅመን ማለት። ስለዚህ ተመልከቱ፣ ሰው የሚፈተነው በዚህ በሶስት ነው፤ በሃይማኖት በመኖሩ፣ ንጹህ ልሁን በማለቱና በቤተ ክርስቲያን ልኖር በማለቱ እዩቸው። እነዚህ ሶስት ፈተናዎች ከዚህ ውጭ አይመጣበትም።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 ሰይጣን ሁል ጊዜ እንዳንጠይቅ ነው የሚያደርገው። ድርጅቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጅቱ በኋላ ያለው ነገር እንድናስብ ያደርገን። ምንድን ነው የማተርፈው መንግሥተ ሰማይ? ምንድን ነው የማተርፈው ጸጋ? ምንድን ነው የማተርፈው ጤና? ምንድን ነው የማተርፈው በእግዚአብሔር ዘንድ ያለ ባለሟልነት? ምንድን ነው የማተርፈው ረዴት? ምንድን ነው የማተርፈው እድሜ? እንዲህ ብለን ካሰብ በስመ ሁሉ ሰው ማንም ምን አጥያት አንድ ጊዜ በኢትዮጵያ ውስጥ አንድ ፈላስፋ እንዲህ ያደረገ ሰውን እኮ እግዚአብሔር እግዚአብሔር እግዚአብሔር እግዚአብሔር እግዚአብሔር እያላችሁ እየነገራችሁ ስለምታሳድጉት ነው እ እንደዚህ ባትሉት እግዚአብሔር አይልም ነበር እግዚአብሔርም የለም ነበር ብሎ ተናገረ ሎት ኋላ እሺ ተብሎ ስ አንድ ልጅ እንሞክርበት ተብሎ አንዱን ልጅ እግዚአብሔር የሚባል ስም ከሱ ፊት ማንም እንዳያወጋ ብለው ቤት ዘግተው አሳደጉት። አሳድገው ሳይንስ ብቻ እያስተማሩ ስለ እግዚአብሔር ሳይነግሩ አሳደጉት። በቅርብ ጊዜ እኮ የተደረገ ኋላ ሲያሳድጉት ይሄ ልጅ አባዬ አቤት። እነዚህ ከዋክብት የደረደራቸው ማን ነው? ተው እንደሱ አይባልም። ዝም ብለው ነው የተደረደሩት ይለዋል። አባዬ አቤት። እነዚህ ከዋክብት ግን አንድ ላይ በአንድ ሰፈር በአንድ ሜዳ ሲኖሩ የማይጋጩ ለም? ተው እንደሱ አይባልም ይለዋል። እንደዚህ እያለ አባዬ አቤት። እሬትና ሙዝ አንድ ላይ እንተክላለን እሬቱ ይጣፍጣል አንድ ውሃ እናጠጠዋለን ከአንድ አፈር አንድ ጓሮ ተክለን ያ ይጣፍጣል፣ ይሄኛው ይመራል ለይተው እንዳይጠጡ ደግሞ አይምሮ የላቸው። ይሄን የሚያደረግ ማን ነው ይለዋል። ተው እንደዚህ አይባልም ይለዋል። መጨረሻ ላይ አድጎ ልጁ ከእጽዋትና ካዝሪት መካከል በሙሉ አባዬ አቤት በአቄላ ስንዘራ የጣት ግማሽ ያክል ነበር፣ ይሄ ሁሉ ግን እንደምን መጣ ይለዋል። ተው እንደሱ አይባልም ይለዋል። ከዚ በኋላ አንድ ፈላስፋው መጥቶ እስቲ ልጅ እንዲ ምን ሆኖ ይሁን ልንጠይቀው ተብሎ ሲጠየቅ ጠፋ። ማታት ሲፈልጉት ከጓሮ ካዝሪቱ ካትክልቱ ቦታ ወጥቶ እኔ ማላውቅህ አንተ የምታውቀኝ ከዋክብትን በስርዓት የምታስተዳደር በአንድ ሜዳ ሰማርተ እንዳይጋጩ የምታደርግ ምድርን ባበቦች የምታስጌጥ ጽንስን አርግተ ሰው የምታደርግ የማላውቅህ አምላክ ተገለጥልኝ ሲል ተንበርክኮ ተገኘ። በእውነቱ ማለት እግዚአብሔርን ሰውሮ የሚያስቀርሰው የለም። የፈለገ ቢሆን እግዚአብሔር እንዳይመለክ ማድረግ አይቻለም። እግዚአብሔር ፍጥረታት በሙሉ ይመሰክርሎታል። አንድ ወንድና አንድ ሴት ከአንድ ጫካ ውስጥ ቁጭ ብለው ብናገኛቸው የሚመጣ መጀመሪያ የሚመጣውን ሀሳብ እስኪ ንገሩ። በጣም ታወጣት ንገሩ። እየተማከሩ ይሆናል፣ እየጸለዩ ይሆናል፣ አሟት ይሆናል፣ አሞት ይሆናል። ይመጣልና፣ በፍጹም አሃ፣ በቀደም እንትን አይነገረኝ። እውነት ነው ማለት እንጀምራለን ማለት ነው ይሄ ምንድን ነው? መረባችን በምን ስለምንጥለው ነው? በግራ አይድረስ ነው በእውነቱ ማለት። ሁል ጊዜ ቀኝ ማሰብ ቢመጣልን እንዴት መልካም ነበር። በእውነቱ ማለት የቀኝ ቀኝ መን ቀኝ ቀኙን መሄድ እኔ ያስታውሳለሁ። አንድ ጊዜ ይሄን ነገር ጽፌዋለሁ። ቅዱስ ላሊበላ ሂጄ ያንን ሳይ መጀመሪያ የሄድኩ ጊዜ ስለደነቀኝ ቀኝ ቀኙን በሚል ርዕስ ጽፌው በኢንተርኔት ሁሉ ለቀውታል። ሰው ሁሉ ቀኝ ቀኙን ቢሄድ ከቃሉ ጋር ናቸው። አንድ ሰው ስልክ ትደውላላችሁ፣ ሄሎ ይላል። ትደውላላችሁ ስትደውሉ እያወራ ነው ይላችኋል። እያወራ ነው ይላችኋል። ከዛ መልሳችሁ ስትደውሉ ጥሪ አይቀበልም ይላል። ምን ይሰማችኋል? አዎ ሌላ ሰው ሲሆን ያወራል፣ እኔ ሰው ግን ስለሚጠላኝ ጥሪ አይቀበልም አይደል። ምናልባት አልባት ያንን ሰውዬ አውርቶ እንደጨረሰ ባትሪ ዘግቷል። የሚለው ለምን አይመጣልንም? ጠማማነታችን ጠማማነታችን ወይም ደግሞ ከዚያ ቀጥሎ ወይ ወድቆ ተሰብሮ ቢሆንስ ብንል ምን አለ። ስለዚህ አሁን ምን ይላል እና እናትና ሚስት የሚያስቡት የተለያየ ነው የሚባለው ለዚህ ነው አይደለም። እ ከቃሉ ጋር ናችሁ። እናት ከቤት ሲገባ ልጅ አልበላም ሲል ምን ይመጣላታል? አሞት ነው ልጅ ነው ሚስት ደግሞ ምንድነው የምትለው? እዚህ አሽበልቶ ይሆናል ሰውየው። ስለዚህ ምን አለ እናቴ ካሰበችው አታውለኝ እሷ ካሰበችው ግን አውለኛ አለ ይባላል። በእውነቱ ማለት ይበላ ማለት ነው። ስለዚህ ምንድነው ጥመት፣ ጥመት። ጥመት ትዳሩን የሚበጠብጠው ምንድነው ጥመት። ጥመት አለምን ሁሉ የሚያውከው ምንድነው ጥመት፣ ጠማማነት። እግዚአብሔር ቅን ልቡና ያድለን። ቅዱስ ዳዊት ምን አለ? ወርተሰ ወርትሰ ትሬእዮ ገጾ ቅን ልቡና የእግዚአብሔርን ገጸ ረዴቱን ታያለች። ቅን ልቡና በዚህ ነው። ገበሬ ሁሉ ወዶ እንዳይመስላችሁ ባይሆን ለስንፍና እያደረግነው ነው እንጂ። ከመቶ ሀምሳ ዳዊት የልብ ቅንነት ይላል። ይሄ አሁን ያጥያት አሁን ይሄ ዱርዬ ሁሉ ጸልይ ሲባል ዋናው የልብ ቅንነት ነው ይላል። ግን ልቡ ጠማማ ነው፣ ላለ መጸለይ ብቻ ይጠቅሰዋል። ግን ተንኮለኛ ነው እኮ። እሺ ቅን ወይ ነው ጥያቄው? አይደለም ዝሙቱን ተው ባክ፣ ዋን ነው ቅንነት ነው እንዴ? ያለ ሰው ጋር ታረቁ፣ እንቢ። እገሌን ከልባችሁ ይቅር በሉት፣ በፍጹም አለለው። ይሄ ደግሞ እኛም የበደሉን ይቅር እንደምንል እንዴ? ቅዱሳን ሳፈር እወ ህድጉ ወይ ሀድግ ለከሙ እወ ስራዩ ወይ ሰሪ ለከሙ ነ ታው፣ እናንተ ይተውላችኋል። ታው፣ ይተውላችኋል በሉ። እዚህ ታው፣ ይተውላችኋል። አንተውም፣ እንግዲያማ እሱም አይተውም። ይቅር በሉ፣ ይቅር ይላችኋል። አንልም፣ እንግዲያማ እሱም ይቅር አይልም። ይቅር በይ። ኦ ትዕግስት ዘመጠነ ዝትዕግስት፣ ኦ ትሕትና ዘመጠነ ዝትሕትና። እንዲሁ ይሄ አይገባልህ እያወቀ በጨርቅ ሸፍነው ፊቱን እየመቱ ተነበይ ለነ ክርስቶስ፣ መኑ ጸፋ አድከ፣ ማን የፈታ እስኪ ንገረኝ፣ እያወቀ ኦረግሩ። ይሄንን ማስታወስ። ክርስቲያን መሆን ማለት በአርባ ቀን በቄስ እጅዶ ተዘፍቆ መምጣት ይመስላችኋል? አይደለም። ክርስቶስን እያሰቡ ማኖ መኖር ክርስቶስን እያሰው መኖር ቢያንስ ንጹሕ መሆን ይቀተል እንጂ በእውነት ቸር መሆን እንዴት ያቅተናል? መራራት ማዘን እንዴት ያቅተናል? እውነት የለ። ይህ እኮ ከባድ ዓለም ፍቅር ምን ዋጋ ያስከፍላል? ያስከፍላል። ለፍቅር ምን ከፍላለን? እንዲሁም ኃጢአት ነው የሚያስከፍለው ብዙ ዋጋ ያስከፍላል። ብዙ ወዳጆቻችን ያሳጣን እንዲሁም ኃጢአት ነው ለፍቅር ምን እስኪ እንዲያው ሰውን ለመውደድ ምንድን ነው የምታወጣው ነው የሚለው ሰውን ለመውደድ ምን ተከፍላለህ? ምንም። ይሄን ነው እንግዲህ ክርስቶስን የምንወደው ከሆነ ደስ ብለን ክፋቱን ሁሉን ነገር ለእናንተ የምትኖሩት መቼ ነው? ነው ለኳስ የምትኖሩት ለሰው መኖር የምናቆመው መቼ ነው? ታውቃላችሁ ዲያብሎስ እንዴት እንደተጫወተ። እኔ በማንነቴ የኮራለው ስንል ደሞ እንኳን በትክክል እኮ በደንብ ተደርጎ በደንብ ተደርጎ ጉግል የተሰራ ለምንደሆን ታውቃላችሁ? ሳይኮሎጂያችን በደንብ ለማጥናት የተሰራ ለማጥናት እንደሆነ ይሁት። ለምሳሌ ዩቲዩብ ስታዩ፣ ብዙ ቀን ያያችሁትን ነው አይደል? ኖቲፊኬሽን የሚያመጣናቸው ያ ማለት ነው። አንተ ያን ነገር እንደምትወድ አጥንቶ ጨርሷል ማለት ነው። ይህ ሰውዬ የሚወደው ነው። ሁልጊዜ የምትዘፍን ከሆነ ከአንተ ዩቲዩብ ሲገባ የሚመጣው ዘፈን ነው። እያጠኑን ነው። አይምሯችን ተሰርቆ ጨርሷል። እኔ የምነግራቸው ነገር በብሉይ ኪዳን ውስጥ አህያ መስዋዕት አትሆንም፣ ታውቃላችሁ። በግ ነው ለመስዋዕት የሚቀርበው። አንድ ሰው በግ ባይኖረው አህያ ብቻ ቢኖረው አህያውን በበግ ለውጦ አያቅርብ ይላል ብሉይ ኪዳን። አህያውን በበግ ለውጦ አያቅርብ አላችሁኝ። አህያውን በሉስኪ በበግ ለውጦ ምን ይበል? አህያውን በበግ ለውጦ አያቅርብ ማለት ምን ማለት ነው? የምትደክሙበትን ነገር ትታችሁ የምታፈሩበትን ነገር ስሩ ማለት ነው ብሎ ሊቃውንት ተረጉምታ። ፍሬያማ በግ ሳትደግም የምታፈራ ናት። አህያ ድኩም ናት፣ ላቦር አኒማል ነው የምትባለው። በግ ፕሮዳክቲቭ ናት፣ ፍሬያማ ናት፣ ታፈራለች እንጂ አትደክምም። አህያ ግን በከንቱ ጉልበታቸውን የሚፈጁ ክርስቲያኖች ምሳሌ ናቸው። በከንቱ ስጭ ቁጭ ቁጭ ብላችሁ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ስትጨቃጨቁ የምትሉ በሰው ሕይወት የምትኖሩ እንትና ጥሩ ነው አይደለም ጥሩ ነው አይደለም፣ ለእናንተ የምትኖሩት መቼ ነው? ስለ ጳጳሳት ስትጨቃጨቁ፣ የቤተ ክርስቲያን ጠበቆች አሉ። እንዲሁም አንድ መምህር አለፈው ብላለች። እኔ የዚህ ዘመን ሰው በዘመኑን ሁሉ የሰራውን ኃጢአት፣ ስለ ቤተ ክርስቲያን በመጨቃጨቅ የተሸፈነለት እየመሰለው ነው። እውነቱን እኮ ነው በመጨቃጨቅ በቃ በሰው ህይወት ሁላችሁ ለእናንተ ምትኖሩት መቼ ነው? የምትዘፍኑ ለዲያብሎስ ነው። ቁጭ ብላችሁ አይናችሁን ያጠፋችሁት ለዲያብሎስ ነው። የምትሰክሩ ለዲያብሎስ ነው። የምትሳደቡ ለዲያብሎስ ነው። እንዲሁ አሁን ክርስቲያን የሆን ይመስላችኋል። የክርስትና ጠብታ ሳሉሁ ከእናንተ የሚወጣው ስድብ ደፋርነታችሁ ልክ እኮ የለውም። በእውነት ደፋርነታችሁ አንሶሶ ውስጥ ልሳኖሙ አንበሩ ውስጥ ተሰማይ አፎሙ አፋቸውን በሰማይ ምላሳቸውን በምድር እንዳለ፣ እኛ ያልነካ ነው፣ እኛ ያልነደፍ ነው። የኛ ምላስ ያልነካው ማን? ፓትሪያርክ አይቀረን፣ ጳጳስ አይቀረን፣ መምህር አይቀረን፣ አለቃ አይቀረን፣ መነኩሴ አይቀረን፣ ቄስ አይቀረን፣ ሽማግሌ አይቀረን፣ የቤተ ክርስቲያን ጠብ ጠበቆች አይደረስም። በሰው ህይወት አንዳንድ ጊዜማ የሰው መካር እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው ልንገራችሁ። አንተ ሞኝ ከራስ ቤት በድን እያለ ከሰው ለቅሶ ትሄዳለህ እንዴ ይላል መጀመሪያ አንተ በድን አትቀብርም እንዴ አንተ ግብዝ መጀመሪያ ካንተ ዓይን ያለው ምሰሶ አውጣ ብሏል ጌታም በወንጌል ግድማ አውጽ ሰሮ የማይንከ ከዚያ በኋላ ወንድምህን ጉድፍ አጥርተህ ታያለህ የመፍረድ ኃጢአት ሰልጥኖብናል? ብናል የመፍረድ ኃጢአት ጻድ ጻድ ኮናይ እንዲያውም አባው ቅዱስ መቃሪዎስ ምድሮ ይናገራል በሰው ኃጢአት የሚፈርድ ሰው ያንዱን የእግዚአብሔር ልጅ ስልጣን የሚቀማ ሰው ነው ይለ። እግዚአብሔር አብ እንኳን ፍርዱን ለልጁ ሰጠው ተብሎ ተጽፎሳለ። ይሄንን እንድናቆም ነው የምንግራቸው። እንደው ሰው እየመከር የራስ ቤት እያፈሰሰ የሰው ቤት ልትከድን ትሄደለ ወይ? አንሄድም። እኔ የእግዚአብሔር ቤተሰቦች፣ ዛሬ መናገር የምፈልገው ደቡብ ኦሞ ሀገረ ስብከትንም ለመስራት አጠቃላይ የኢትዮጵያ ቤተክርስቲያንን ለመስራት ራሳችንን መስራት አለብን። ለራሴ ቤት የምሰራ በሉ፣ መቼ ነው በሉ እንጂ። ለራሴ ቤት የምሰራ ሁለት ነገር ነው የምትሰሩት። አንደኛ ለራሴ የሚሆን ልብ የሚኖረኝ መቼ ነው ነው? ለሰው ያልተሸጠ ባላወቀ ባላወቀው በሰማው ባየው ነገር የማይታዘዝ የታረመ ልብ የሚኖረኝ መቼ ነው? የታረመ ዓይን፣ የታረመ እጅ፣ የታረመ እግር የታረመ አንደበት ልቅም ያለ ሰብ እና የሚኖረኝ መቼ ነው? ለራሴ መስራት የተሰሩ ክርስቲያኖች የተሰራች ቤተክርስቲያንን ይሰራሉ፣ ያኖራሉ፣ ያቆማሉ። የፈረሱ ቤተክርስቲያኖች ማንን ያቆራሉ? ቤተክርስቲያን ያፈርሳሉ። የሶሪያ ቤተክርስቲያን እንዲሁን ያፈረሰችው በሌሎች ብቻ እንዳይመስላችሁ፣ ምእመናን ጣልቃ ገብተው በመፈትፈታቸው ነው። ህይወታቸውን አያንጹም፣ ግን ጳጳሳቱን ያምሳሉ፣ ሲኖዶቱን አስተያየት ይሰጣሉ። ሁሉን ይተነትናሉ፣ ይተቻሉ። ሁሉ አዛዥ ሆነ። ከሁለት ከፈሉት። የኤፍሬም ዘመዶችነን የሚሉት በሌላ በኩል፣ የሌላ ቤተሰቦች የሚሉት በሌላ በኩል እያደረጉ ተከፋፈሉ። ጳጳሳት ይሄንን ትተን ራሳችንን እንስራ። ቤት ምሰራ ለቤተ ክርስቲያን የምኖር መቼ ነው? ለመንግስተ ሰማያት የምኖር መቼ ነው? ለሰውነት የምኖረው መቼ ነው? ለሕሊና የምኖረው መቼ ነው እንድትሉ ነው። ሃይማኖት መሰረት ፍቅር ግድግዳ ተስፋን ጉልላት አርጋችሁ ራሳችሁን ስሩ። የእግዚአብሔር ቤተሰቦች በእውቀት ራሳችሁን ስሩ። ለቤተ ክርስቲያናችሁ ስሩ፣ ነግዱ፣ ተማሩ። ለራሳችሁ መስራት ባይሆንላችሁ እንኳን ለቤተ ክርስቲያን ስትሉ ስራ ስሩ። እምላችሁ ይሄንን ነው። ለሰው እንጀራ ማብሰያ አትሁኑ። ለዲያብሎስ መንግስት አትስሩ። ስድብ የእግዚአብሔር መንግስት ነው። ዘፈንም እንዲሁ ጭቅጭቅም እንደዚሁ ስራ ሰርተን ቤተ ክርስቲያንን ክርስቶስ ወደድንም ጠላንም በእነዚህ ሃያላን እጅ የነበረችውን ቤተ ክርስቲያን በእኛ እጅ አስቀምጧታል። እኛ እጅ የወደቀችውን ቤተ ክርስቲያን እኛን ወሩር አጥላ እሷ ግን ሐመር ነዘ ይቀርቦ ሞገድ የሚባል ክርስቶስ ይቀስፍላታልና ቤተ ክርስቲያኒቱ ትሻገራለች። እኛ ግን እንዳንሰጥም። ስለዚህ እግዚአብሔር ሰዎች፣ ከዛሬ ጀምሮ ለሰይጣን ሳይሆን ለራሳችሁ ቤት ስሩ። ለራሳችን ቤት እንድንሰራ እግዚአብሔር ይርዳን። ያስተማረን ልዑል እግዚአብሔር ክብር ምስጋና